ምነው፣ ፈራው ካሜራውን? ፊታችሁን ቆርጫችሁ አሉ። እን ላላ አንተማን ገና ቆይ፣ እናወራለን? ገና ወይኔ የሆነ ሰው ምግብ አቁሞ ሄዷል። ቁጭ ብለን እንጠብቀው። አይ አረቢኮ አሁን መጥቷል። ያው የቤቱ ባለቤት ደስ የሚል እሑድ ነው ዛሬ። ደስ የሚል እሑድ፣ ደስ የሚል እሑድ እነሱን ካበላን በኋላ ምን በላው መገ ነው እና ማናቸው? ና ሀይዲ ቴኒ ብትሰወር ስትቀርጽ የነበረችው